ተቀጥሮ ከሚሰራበት ፎቶ ቤት በተለያዩ ጊዜያት ከሶስት አባሪዎቹ ጋር በመሆን የፎቶ ፍሬሞችን ሰርቆ ይሸሽግ የነበረ ተጠርጣሪ በፎቶ ቤቱ ደንበኛ ከነአባሪዎቹ በቁጥጥር ስር ዋለ። ለተጨማሪ ዘገባ ዋና ሳጅን ጤናው ፈጠነ የወንጀል ድርጊቱ የተፈጸመው በአዲስ ከተማ ክፍለ ከተማ ወረዳ ስምንት ልዩ ቦታው አመዴ ገበያ አካባቢ በሚገኝ ዲላይን ፎቶ ቤት ላይ ነው። ዲላይን የሚባለው ፎቶ ቤት ውስጥ ተቀጥሮ የሚሰራው አንደኛ ተጠርጣሪ በፎቶ ቤቱ በኃላፊነት ደረጃ የሚሰራ ሲሆን በተለያዩ ጊዜያት ከፎቶ ቤቱ ውስጥ ብዛታቸው 317 ፍሬ የሆኑ የፎቶ ፍሬሞችን ከሶስት አባሪዎቹ ጋር በመሆን ደብቆ ወደ አንደኛ ተጠርጣሪ ቤት በመውሰድ የሸሸጉ ሲሆን በፎቶ ቤቱ ደንበኛ ጥቆማ ሰጪነት ሚያዝያ 6 ቀን 2017 ዓ ምት አራቱም ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጠራባቸው መሆኑን በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የልዩ ልዩ ወንጀል ምርመራ ቲም ኃላፊ ምክትል ኢንስፔክተር አሰፋ ጎንፋ ገልጸዋል። አንድ ተጠርጣሪ ከሶስት ግብረ አባሮቹ ጋር በመሆን ግለሰብ ቤት ተከላይቶ እዛ ውስጥ አከማችቶ አንድ ሺ ብር ነው የሚሸጠው ድርጅቱ። ነገር ግን ግለሰቡ ከዛ በመስረቅ በ ሀምሳ ሂሳብ ነው የሚሸጠው ቀንሶ ከግማሽ በታች ቀንሶ ነው የነበረው። ከነሱ የሚገዛ ግለሰብ በዚህ አይነት ዋጋ ግንቻሉ ስል እንዴት እንደዚህ ታገኛለ በሚል ጥርጣሬ ነው ወደ እኛም ያመጡት። ተጠርጣሪውን ሲጠየቅ አራመቶ ሀምሳ ብር እንደሚሸጥ የአምስት መቶ ሀምሳ ቅናሽ አድርጎ ስሸጥ ነው የተያዘው። በአጠቃላይ ወደ ሶስት መቶ ፍሬ ተይዘዋል። የዋጋ ግምቱ ሁለት ብር የሚያወጣው ተይዞ ምርመራ እያጣራ ነው የሚገኘው። በመንግስት እንዲሁም በግል ተቋማት የስርቆት ወንጀል ለመፈጸም በማቀድ አንዳንድ ግለሰቦች አቅደውና አልመው አስፈላጊውን መስፈርት አሟልተው ከተቀጠሩ በኋላ እቅዳቸውን ለማሳካት በቀጠራቸው ተቋም ሆነ ድርጅት ላይ ወንጀሎችን የሚፈጽሙ እንዳሉ በመረዳት ተገቢው ጥንቃቄ በሕብረተሰቡ መደረግ እንዳለበት ምክትል ኢንስፔክተር አሰፋ መልእክት አስተላልፈዋል። አንዳንድ ሰራተኞች እምነት ሲጣልባቸው በ አጭር ወይ ደግሞ አጠር ባለ መልኩ ሳይደክሙ መበልጸግ ስለሚፈልጉ፣ ይሄ ኃላፊነት ተሰጥቶ በትክክል ኃላፊ የሆነ ሰው ኃላፊነቱን ወደ ጎን በመተው ነው ይሄንን ስርቆት የፈጸመው። ስለዚህ ሲቀጥሩ ጥንቃቄ መደረግ አለበት። አንደኛ ተያዥ መቅጠር አለበት። ቀደም ሲል ንብረታቸውን በቁጥር ቆጥሮ ቼክ አፕ ቢያደረጉ ኖሮ ይህን ሁሉ ከዛ አውጥቶ ለሌላ ግለሰብ አይሸጥም፣ ለዚህም እሱም ለዚህ ወንጀልም አይዳረግም። ስለዚህ ክትትልና ቁጥጥርም የለም። ዝም ብሎ ቀጥሮ አስቀምጦ እነሱ ሌላ ቦታ ሆኖ ነው የሚያሰሩና በስርቆት በወንጀል የሚገኘው ንብረት ምንም ነገር ለጊዜያዊ ካልሆነ በስተቀር ምንም ነገር ዘላቂ ነገር ጠቀሜታ እንደሌለ ያውቆ ሰርቶና ለፍቶ በሕጋዊ መንገድ ማግኘት እንዳለበት ሌላ ሰውም ከዚህ መገንዘብ እንዳለበት